ኢየሱስ ጨረቃን ከፍለዋል ወይ እንደ ነቢዩ መሐመድ አሳዩ። ሰላም ሰላም፣ እኛ እኔ ነገርኩ ስለ ጨረቃ ይሄን ያህል የእምነት ዕውቀት የለኝም። ስለ ጨረቃም እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። አስራ ሁለቱን 12 ሐዋርያት ቁጫ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን፣ አሁን አንድ ነቢይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደለም? ሌላኛው ደግሞ ሊያደርግ ይችላል። እሺ ሙሴ ባህር እንከፍለዋል አይደለ? እየሱስ ባህር እንከፍለዋል ወይ ብለሽ፣ አይ አልከፈለም። ስለዚህ ሙሴ በለጠ ማለት ነው? አያራ አይደለም። ይሄ መበላለጫ ሚዛን አይደለም። ተአምር ነቢይ መሐመድ ሰለ ላ ሰለም ጨረቃ እንከፍለዋል፣ አንድ ነቢይ ታመጫለች። መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለ። ስለዚህ ጨረቃ እንከፍለዋል እና ስለዚህ በቃ ከእርሳቸው አምላክ ናቸው? አያስኬድም። እንደዚህ ይህ አምላክ እሱማ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ አንድ ጊዜ አዳምጪኝ ስለዚህ ተአምር የመለክተኛነታቸው የእውነተኛነታቸው ማረጋገጫ ነው ገብቶሻል አይደል እንጂ የአምላክነት ማረጋገጫ ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው የሐዋርያ ስራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል ልክ በሙሴ በኩል ባህሩን እንደከፈለ መቼ ሙሴ አይደለም ያቺ ብትሮ አይደለችም ባህሩን የከፈለችው አይደል የአምላክ ኃይል ነው በዚያ ላይ እየሰራው ልክ እንዲሁ ለክርስቶስ የሚያንተአምለት የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለአይሁዲዎች አናምን ብለው ሊወግሩ ሲሉ ስለ ማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው ስለየትኛው ኃጢአት ነው የምትወግሩ? ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል። አሁንም ነቢዩ መሐመድ ስለ ላ ስለም ጨረቃን ከፈሉ የሚለው ስናገኝ ጊዜ አ በራሳቸው ነው ብለን አንወስደው። ነገር ግን አምላክ በእርሳቸው በኩል ይህን ተአምር አደረገ ነው የምንለው። ዶክትር ይሄ ነው አንድ መልእክተኛ ሲልክ አምላክ አላህ ስብን ተላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥለ ያደረገው አምላክ ነው። ቦታቸው አለ። ዮናስን ባህሩን ማነው አሳ ነባሪው እንዳይውጠው እንዳይበላው ይቅርታ እንዳይበላውና እንዳይገላ ያደረገው አምላክ ነው። በነብያት በኩል በርካታ ተአምርን ሲያደርግ ቆይተዋል። እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ ሄድ ይቻላል። ፍርድ ላይ የዓለም ፍፃሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ የዓለም ፍጻሜና ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው ዓለም ከመፈጸሙ በፊት መሲሁ ይመጣል ወይ አዊ ይመጣል የዓለም ፍፃሜ ወይንም የተንሳኤዋ ቀን ማነው ከተባለ የሚፈርደው ራሱ አምላክ አላህ ስብሓነሁ ወተዓላ ነው ይህን ሲናገር ምናለ? አለ እናላሃ ያሕኩሙ በይነኩም የውም ልቅያማ ይላል የትንሳኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል በምድር ላይ እስከሆነ ዚች ምድር ላይ ከሆነ ነቢያቶችን

ፈኩም በይን ናስ ይለዋል። ዳዊት ወይ እኔ በምድር ላይ ምትኪ አድርግ ያለሁኝና በሰዎች መካከል ፍረድ ይለዋል። አይሽ የበፍረድን ስልጣን ይሰጣቸው ነበር አላህ ለነብያቶች። መሲሁን በሚመጣ ጊዜ በዚች ምድር ላይ ትንሳኤ ቀን አይደለም፣ በዚች ምድር ላይ መሲሁን ያደርጋል። በሰዎች መካከል ያስተዳድራል፣ ይፈርዳል። እንደማስተዳደር ማለት ነው። ልክ ነቢያቶች ሲፈርዱ እንደነበረው በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው እርሳቸው አንድ ተከታይ ይሆናል። በዚያ ይዳኛል። ለራሱ በዚያ ህግ ይኖራል። ሰዎችንም በዛ ህግ እንዲኖሩ ያደርጋል። ነቢዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁንኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለአስራ ሁለቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁንሽ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል። ኢየሱስ ክርስቶስ ሞቱን ትንሳኤ እንደሚያደርገው ሞቶ እንደማይቀር ድል እንደሚያደርግ፣ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ፣ አሁን ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው? ወገናችን ያ ነብይ ነበር። መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነብያቶች ስለሆነ እኔና አብ ደግሞ አንድ ነን ብሏላ። መጀመሪያ አንተ እንዴት ነው በሌላ እንደዚሁ ስንወስድ እናቴ ዛሬ ይህንን እቃ አታምጪ አለችኝ እና ከዛ በሌላ ጊዜ ደግሞ ሌላ ሰው መጥቶ ያንን እቃ አምጪ ምናምን ሲለኝ እንዴት ነው አንድ አይነት ሊሆን የሚችለው? ገባክ? ከመሀመድ በፊት ኢየሱስ ክርስቶስ ነበረ። ኢየሱስ ክርስቶስ ለምን ወደ ምድር እንደተላከ ሁሉ አስተምሮናል። በጣም ጥሩ። እሺ፣ ከኢየሱስ ክርስቶስ በፊት ማን ነበረ? እስኪ ጥቀሹ ከኢየሱስ ክርስቶስ እኛ ኢየሱስ ክርስቶስን ነቢይ ብለን ስለማናምን ከኢየሱስ ክርስቶስ በፊት ማንም አልነበረ? ማንም ነበረ። ሙሴ መቼ ነበረ? ስለ እነ ሙሴ ምናምን ምናምንማ ነበሩ እኮ። እነሱን እኮ አይደለም መምልክ ከኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እኮ እንዴት ነው ወደ ምድር ራሱ የተላከበት ዋና ፐርፐዙ፣ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት፣ ማለት ኃጢአተኞችን ለማዳን ነው የመጣሁት ነው። ምን መጣ ደምብራ መጣ ደ ነው ወገናችን። ከሱ በፊት ማን ነበር አልኩሽ ሙሴ ነበር አልሽ። አንድ አንድ ነብይ ከኋላ በጣ ከፊት በጣ ይሄ አይደለም። ኢንሻአላህ ነው አይደለም። ማን የቀደው እነ ሙሴ ታምራትን ሲያደርጓን ነበርማ። አድርገዋል። አላረጉ አድርገዋል። ባህሩን ከፍለዋል ሙሴ ወይንስ አልከፈለ? እሱ እኮ በእግዚአብሔር ትእዛዝ ነው እንጂ ያደረገው፣ ሙሴ ላይ እንደ ኢየሱስ ክርስቶስ ምንም አይነት ታምር ያደረገው የለም። ኢየሱስ ክርስቶስ አሁን እንዴት ነው ማዳን ማዳን እኮ የቻለው ኢየሱስ ክርስቶስ ነው እንጂ ሙሴ አይደለም። እነ ሙሴ እነ አብርሃም እነ ያዕቆብ እነ ኢሳያስ ምናም፣ እነሱ አይችሉም እኮ ድረስ እንደ እያዳመጣችሁ እሱ ግን አላደረገም። አልሻለቀ አለቀዳም ጫ አለቅም መሲሁ አንድም ነገር አላደረገም። ከራሱ ላሳይሽ ነው አሁን አምላኩ ነው ተአምራቶች ሁሉ ያደረገለት ማስረጃ ርስተሽ ትፈልጊያለሽ? እና ያው እነዚህ ጋ ምን ይላል? የሐዋርያት ስራ ምዕራፍ ሁለት ቁጥር ሀያ ሁለት መጽሐፍ ቅዱስ ይዘሻል ወይ? ስላውጣለሽ። አልያዝኩም ስጠሽ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ያው የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬት ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች እያለ ይናገራል። አየሽ ማነው አድራጊው? እግዚአብሔር በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ባደረገው ይላል። ድርጊቶቹ የማን ናቸው? የእግዚአብሔር ናቸው። እግዚአብሔር በኢየሱስ በኩል ተአምራትን አደረገለት ነው የሚለው። አይደለም? ይሄ ነው። ልክ በሙሴም በኩል ያደረገው አምላክ እንደሆነው ሁሉ በኢየሱስ ክርስቶስም በኩል ያደረገው አምላክ ነው። እሺ እኮ እግዚአብሔር፣ ኢየሱስ ክርስቶስ ደግሞ እኔና አብ አንድ ነን ብሏል። አንድነቱ በምንድን ነው? አንድነቱማ ይውልህ አሁን ለምሳሌ እኛ በእኛ የዓለም ፍርድ ሊፈርድ የሚመጣው ኢየሱስ ክርስቶስ ነው። ስለ ኃጢአታችን የሞተው ኢየሱስ ክርስቶስ ነው። ማቄ ከአት ቀላቴ እንጂ አንድነቱ በምንድን ነው አልኩ። መልሶ እሱማ ሦስቱ ስላሴዎች ናቸው አንድነቱ አብ ወልድ መንፈስ ቅዱስ አለ። አብም ወልድም መንፈስ ቅዱስም አንድ ነው። እኔና አብ አንድ ነን ያለው መንፈስ ቅዱስ ኢየሱስ ክርስቶስ እኮ በመንፈስ ቅዱስ የተወለደ ነው እንጂ በስጋ እንደኛ በስጋ የተወለደ አይደለም። ዛሬ ስለወለደው ጥያቄው አንድነቱ ከምን አንጻር ነው? እኮስ አብ ወልድ መንፈስ ቅዱስ አንድ መሆኑን እኮ እየነገርኩህ ነው። ኢየሱስ ክርስቶስ የተወለደው በመንፈስ ቅዱስ ነው እንጂ እንደኛ በስጋ አይደለም። ስጋ ለብሶ ወደ ምድር መጣ እንጂ እንዴት ነው እኛ እናትና አባቶቻችን እኛ እንደሚወልዱን አይደለም እያሉ ነው። አውጭው እና ሻውዱን እያየን እንተርጉማሽ በቃ አንቺ ተርጉምለ አውጭ፣ የት ጋር ይቀኛል? ከምን አንጻር እንደሆነ አንድነቱ እዚያ ጋር ይገራን ራሱ የት ጋር? ኦኬ ቆይ ልፈልገው እና እስከዛ አውሮ እኔ ልፈልገው